ሰላም ጤና ይስጥልኝ የሀገሬ ልጆች፣ እንዴናችሁ? ይሄ ቪዲዮ የሚመለከተው ዲያስፖራውን ነው። የአረብ ሀገር እህቶችን አይመለከትም፣ እናንተን አይመለከትም። ምክንያቱም እናንተን ይመለከታል ካልኩኝ ተስፋ አስቆረጠን ምናምን ምናምን ስለምትሉ አንድ ሰው ከአረብ ሀገር ተመልሶ የትኛውም አካባቢ ላይ ሰርቪስም ተከራይቶ ኮንዶሚኒየም ቤትም ተከራይቶ ምንም ሆኖ መፋለም ይችላል። ዲያስፖራ ግን ከአውሮፓና ከአሜሪካ ሄዶ የትም ቦታ ሄዶ ለመፋለም ከማህበረሰቡ አስተያየት፣ ከሞራል ከብዙ ነገር ጨምሮ በጣም ከባድ ስለሚሆን ለዲያስፖራው ይህንን መናገር ይፈልጋሉ። ብዙ ዲያስፖራ እውነቱን ለመናገር አስር ዲያስፖራ ባውቅ ከአስር ዲያስፖራው አንድ ሰው አይሆንም ጀርመን ሀገር እኖራለሁ ወይ አሜሪካ እኖራለሁ የሚለው ሁሉም ተመልሼ ሀገሬ እኖራለሁ ነው የሚለው። በእርግጥ ባየሁት፣ አሁን ባለፈው አዲስ አበባ ላይ ባየሁት ብዙ ሰዎች አሉ። ከአሜሪካን ኢትዮጵያ ቤት የሰራችሁ ሰዎች ምናምን ምናምን አላችሁ። በተለይ ቀደም ቀደም ያላችሁ እድሜያችሁ ከአርባ በላይ የሆናችሁ የሰውዬ የአሜሪካኖች ሴትዮ ይሄ ቤት የአሜሪካ ናት ያለችው ባለቤቱ ምናምን እንደዚ አይነት ነገር አይቻለሁ። ሆኖም ግን ወደ ኢትዮጵያ መመለስ የምትፈልጉ ከሆነ በቀናነት አዳምጡኝ። ወደ ኢትዮጵያ መመለስ የምትፈልጉ ከሆነ የመጀመሪያ ደረጃ ስራ ስሩ፣ ጡረታ ክፈሉ። የጡረታህን ጡረታ ቅድመ ክፍያ ቅድመ ጡረታ ወጥተህ ጡረታህን ካላስከበርክ አንድ ሺህ ዮሮ ሊሆን ይችላል፣ ስምንት መቶ ዮሮ ሊሆን ይችላል፣ አንድ ሺህ አምስት መቶ ዮሮ ሊሆን ይችላል፣ ስድስት መቶ ዮሮ ሊሆን ይችላል። በየወሩ ቅድመ ጡረታ ወጥተህ በየወሩ የሚከፈልህ ነገር ከሌለ ኢትዮጵያ ትረሳዋለህ። ይብል ልነግድ እንኳን ብትል ትከስራለህ። ከሲስተም ወጥተህ ስለኖርክ ማለት ነው። ከስረህ እንደገና ተነስተህ በጣም ብዙ ነው የሚፈጅብህ። በዛ ላይ እድሜህ ገፋ ካለ በኋላ ነው የምገባው፣ መቼም ሳሰሩ አገቡም። ስለዚህ ስራ እየሰራችሁ የመጀመሪያ ደረጃ ጡረታ አክፈሉ። በሁለተኛ ደረጃ ኢትዮጵያ ከመግባታችሁ በፊት ቤት ግዙ። ከዛን አንድ መኪና ትይዛለህ፣ ጡረታህን ታስከብራለ። ከዛ ወርቅ ሆነህ ነው ዘና ብለህ ነው የምትኖረው። ዘና ብለ መቶ ዩሮ ባልሞላ ተመላላሽ የቤት ሰራተኛ በአምሳ ዩሮ ሶስት አራት ብከፍል ሶስት አራት ሺ አምስት ሺ ሰላሳ ምናምን ዩሮ ነው አይደለ በባንክ ያ ባለፈው ለሆነ ጉዳይ ሰላሳ ሁለት ሰላሳ ምናምን ዩሮ ልኬ ስድስት ሺህ ምናምን ነው የመጣው በባንክ ማለት ነው። እና በባንክ ክፍያ አስተላልፌ እና ሰላሳ ምናምን ዩሮ ከፍለህ ተመላላሽ የቤት ሰራተኛ ሁሉ ይኖርሃል። ለምሳሌ ቅድመ ጡረታ ወጥተህ በአምሳ ዓመትህ ወይ በአምሳ አምስት ዓመትህ በቃኝ ብለህ ጡረታ ብትወጣ ስሰራ ከከረምክ አንድ ሺህ ዩሮ ቢከፈልህ ጡረታ ወይ ስድስት መቶ ወይ ሰባት መቶ ወይ ስምንት መቶ ዩሮ ቢከፈልህ ቤት ካለህ መኪና ካለህ በቂህ ነው። በቂህ ማንም አጠገብ ሳትደርስ ዘና ብለህ በዓመት አንዴ በሁለት ዓመት አንዴ፣ በተለይ ዜግነት ካለህ ለቼክአፕ መጣ እያልክ ዘና ብለህ ነው ብትኖረው። ግን ቤት ግዛ። ቤት ስትገዙ ደግሞ አጥብቃችሁ ስሙኝ። ቤት ስትገዙ የትና የት የአንጭ ቆረቆሼ ቆንቦሬ ቦታ ቤት የምገዛ ከሆነ ለሴፍትህም አደጋ ነው፣ ለደህንነትህም አደጋ ነው። አካባቢውን አይመጠንህም ያስጠልሃል። ቤት ስትገዙ ቦታ ምረጡ። ቦታ መምረጥ አለባችሁ። ለምሳሌ አሁን መሀል መሀል ላይ በኮሪደር ልማት እየተነሱ መሀል መሀል ላይ ቤት እየተሰራ ነው። እዛ አካባቢ ላይ አፎርድ የምታደርጉ ከሆነ በጣም ብዙ ነው። ዘጠኝ ሚሊዮን፣ አስር ሚሊዮን፣ አስራ አንድ ሚሊዮን ምናምን ሚሊየን ምናምን ይላሉ። አፓርትመንቶች ከስምንት ሚሊየን በላይ ነው። አፎርድ የምታደርጉ ከሆነ መሀል መሀል መሀል ላይ ነው። ለትራንስፖርት ምቹ ነው። በረንዳ ላይ ወጣ ብትል ብዙ ነገር ምቹ ነው። አለበለዚያ ከመሀል ወጣ ካለ ደግሞ ወደ የትኛው አካባቢ ነው በብዛት የአዲስ አበባ ሪሶርስ የት ነው ያለው? የአዲስ አበባ ባለሀብት የት ነው? በአጠቃላይ የኢትዮጵያ ባለሀብት አዲስ አበባ ላይ የሚኖሩት ወዴት አካባቢ ነው የሚኖሩት ብሎ አካባቢ መምረጥ ትልቅ ብልህነት ነው ብዬ አስባለሁ። የሆነ አካባቢ ላይ እዛች አካባቢ የሆነች ነገር ብትገዛ ስትወጣ ከቆሻሻው አንጻር ከሴፍቲው አንጻር ከደህንነቱ አንጻር ወጣ ስትል ቁጭ በሉ ሊኖር ይችላል። ወጣ ስትል ይዛ ጋ የተቋጠረ ቆሻሻ ሊኖር ይችላል። ምናምን ብዙ ነገር አለ እና አካባቢ መምረጥ ብልህነት ነው። ልክ አሁን ለምሳሌ እኛ አውሮፓ ስንኖር ከአካባቢ አካባቢ አለ አይደለም? ስታዩ መቼም ከከተማ ወጥተህ አይደለም፣ ከከተማ ገጠር ብትወጣ አንደኛ ከውጭ ሀገር እንደመጣ ይታወቃል። ደህንነት አስጊ ነው። ገጠር በነገራቸው፣ የትኛውም ገጠር ላይ ዘረኝነት አለ። አሜሪካም ኑር፣ አውሮፓ ኑር፣ ኢትዮጵያም ኑር፣ የዛው የአካባቢ ሰው ካልሆንክ በስተቀር ዘረኝነት አለ። ከተማ ላይ ስትኖር ግን ዘረኝነት የለም፣ ትዋጣለህ። በህዝቡ ዘመናዊ ነው፣ አይኑ ጠግቧል፣ የሰለጠነ ነው። ስለዚህ የግዴታ አዲስ አበባ ነው የሚሆነው፣ ወይ ደግሞ የክልል ከተሞች ላይ እንደ አዋሳ፣ እንደ ባህር ዳር፣ እንደ መቀሌ አይነት ቦታዎች ናቸው ሊሆኑ የሚገባው። እሱም ደግሞ አካባቢ መምረጥ አለብህ። ያ ገብቷችኋል። አሜሪካም ያላችሁ መናገር የፈለግኩትን ይገባችኋል። ያለ ቦታ ቦታዎች አሉ። ባለሀብት አፎር ማለት አይነኬ ነው፣ አይቀመሴ ነው። እነስም ብትል ግን እዛች ቦታ ላይ ቢሆን ብዬ አስባለሁ። ትዋጣላችሁ። ገብቷችኋ የለ ብዙም ሰው ቼክ አያረጋችሁም። ለየትም ያለ አለባበስ ሽቷችሁም ምናችሁም አይለይም። በቃ እዛ አካባቢ ላይ አፎርድ የሚያደረጉ ሰዎች ስለሆነ ከነዛ ሰዎች ምንም ለየት ያልክ ሰው ከውጭ ትመጣ አትመጣ አንተ ካልተናገርክ ማንም ነው ቼክ የሚያደረግ። ምክንያቱም በጠገብህ ገፍቶህ የሚያልፈው የአምስት ሚሊየን መኪና ነው። በጠገብህ ገፍቶህ የሚያልፈው የአስር ሚሊየን መኪና ነው። ስለዚህ እንደዛ አይነት ቦታ ላይ ለአእምሮህም፣ ለሞራልህም፣ ለአኗኗርህም ለደህንነትህ ምቹ ነው ብዬ አስባለሁ። ስለዚህ ወጥረ ስራ ስራ ገንዘብ ያዝ። ካልሆነ ግን ባለህበት ሀገር ላይ ከቻልክ ቤት ገዝተህ ግዴታ አይደለም መግዛት፣ ግን ገዝተህ ካልሆነ ዘና ብለህ ሕይወት ዛሬ ናት። ዘና ፈታ ብለህ ከሚስትር ከልጆች ጋር በሸነና ብለህ ሕይወትን ቀለል አድርገህ ነገ መጪውን ስለማታውቀው መኖር ብዬ አስባለሁ። ምክንያቱም ነገ ምናልባት የማንራመድበት ቀን ሊኖር ይችላል። ዊልቸር ላይ የምንቀመጥበት ቀን ሊኖር ይችላል። ነገ ጠዋት በስኳር በግፊት፣ በዲያቤት፣ በኮለስትሮል ምን የምንፈልገው ምግብ የማንበላበት ጊዜ ሊመጣ ይችላል። ብዙ ነገር አለ፣ ነጋችንን አናቅምና ህይወት ዛሬ ነው። ራሳችሁን ሳታስጨንቁ ይህንን ላድርግ፣ ይህን አፎርድ ማድረግ ይችላል፣ አፎርድ ካረግ ዋይኖት፣ ይህን ይህን ላድርግ፣ አይ አፎርድ አላረግም፣ ለምን በዚህ ሳልጨናነቅ እንደዚህ አልኖርም ብለ በውጭ ሀገር ዘና ብለህ ኑር ላለው። በተረፈ ግን ጠቅልዬ እገባለሁ ካልክ፣ እነዚሁ ቤት፣ መኪና፣ ጡረታ ሳትይዝ እንዳገባልልህ እፈልጋለሁ። አይ ጡረታ የድረስ ታዲያ ለምን አስቆየ ምናምን ምናምን ካልክ ደግሞ ቤት መኪናና መነገጃ በትንሹ ሚሊዮኖች ዘግባ ለማለት ፈልጌ ነው። መቅደስ የአፍሻ ማሞ ልጅ ነኝ። እወዳችኋለሁ፣ አከብራችኋለሁ። የማዳም ቅበቦች ግን ያገኘሽውን ይዘሽ ግቢ ያገኘሽውን ይዘሽ ግብተሽ ኮንዶሚኒየም ቤት ተከራይሰሽ፣ ኬተሪንግም ሰራሽ፣ የሆነ ስራ ፈጥረሽ፣ ሞያም ተምረሽ፣ ኮስሞቲክስ ቤትም ምንም ንግድ ላይ በት በት ብለሽ፣ በመርካቶም በካሳንችስም በፒያሳም ተሽሎክልኮሽ ህይወትሽን ኢትዮጵያ ላይ ወይ ደግሞ ክፍለ ሀገር ላይ ምክንያቱም ከአረብ ሀገር ሰው ሲመጣና ከአውሮፓ ሲመጣ ጫናውም ቀለል ያለ ስለሆነ ኢትዮጵያ ላይ በቃ መስሚያሽን ጥጥ አድርገሽ ስራ ስለሌለ። ዲያስፖራ ግን በጣም ከባድ ነው። ምን አሁን እኔ እንዳንተ በሆን ውጭ ሀገር ሄድን፣ የማይን ሳልሰራ አልመጣም ነበር። ይህ እንኳ የለም፣ ይሄን እንኳ የለም። አይ የከሰረ ዲያስፖራ እያለ ወራልህን ነው የሚነካው። ዲያስፖራው ግን አስብበን ለማለት እፈልጋለሁ። በተረፈ ኢትዮጵያ ታምራለች፣ ታምራለች። ሀገራችን በጣም ነው የምታምረው። የምር ታምራለች። ዩኒድ መኒ ዩኒድ መኒ